ሰላም ጤና ይስጥልን፣ ውድ ተመልካቾቻችን አድማጮቻችን፣ ይህም አደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ብቶልድ ነኝ። ከሁሉም በቅድሚያ በተለይ ለኦርቶዶክስ ተዋህዶ እምነት ተከታዮችና ለካቶሊክ እምነት ተከታዮች በሙሉ እንኳን ለጸሎት ሐሙስ ወይም ለህፅበተ እግር አደረሳችሁ። እናንተ ለይቼ የጠራሁት እለቱ በሁለቱ እምነት ተከታዮች ዘንድ ስለሚከበር ነው በማለት ነው። ተመልካቾቻችን አድማጮቻችን የዛሬው ቀን ለየት ያለ ቀን ነው። በተለይ አንድ ትልቅ መልእክት ለሁላችንም ያስተላልፋል። ዛሬ ማታ በአል አዛር ቤት ተማሪዎቹ ተሰብስበው ለራት እንደተቀመጡ ማዕድ ላይ መምህራቸውን ከበው በመካከል ተነሳና ወገቡን ታጥቆ የሁሉንም እግር ማጠብ ጀመረ ይላል። ድንገት ሁሉም በሆነው ነገር ደነገጠው፣ ልባቸው ተነካ። ባዩት ትህትና አንድ ጥያቄ ያቀረቡለት እንዴት እንዴት ይህን አንተ ታደርጋለህ? እኛ አንተን ማጠብ ሲገባል። እሱም አንድ ነገር መለሰላቸው። ጌታ ሆይ መምህሮ ትሉኛላችሁ አልተሳሳታችሁም። ጌታችሁ ነኝ መምህራችሁ ነኝ። እኔ መምህራችሁና ጌታችሁ ሆኜ የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ልትጠጣጠቡና ልትከባበሩ ይገባችኋል በማለት ማለት ነው። ይችን ነው ማስተላለፍ የፈለግኩት ለጊዜው እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ ሪስፔክት ይኑራቸው የሚል ነገር ነው ትልቅ ብትሆኑ እንኳ እንደ ትንሹ ነው ምክንያቱም እሱ እንዳለው ከመምህሩ የሚበልጥ ደቀ መዝሙሩ ከጌታው የሚበልጥ ሎሌ የለም ይህም ብታደርጉትም ብትጠብቁትም ብፁዓን ናቸው በዚህ መንፈስ መራመድ አቅቶን ነው ዛሬ ብዙዎቻችን እዚህ ደረጃ ላይ እየደረስ ነው በተለይ እንደ ሀገር እንዲህ ወደኋላ የቀረነው ይህን ካልኩ ዘንዳ ቀጥታ ወደ አንዳንድ መረጃዎች አልፋለሁ ተመልካቾቻችን የመጀመሪያው ዜና አሳዛኝ መረጃ ነው። በጎጃም እናርጭ እናውጋና በሸዋ በደራ አካባቢ በዛሬው ዕለት በርካታ ንጹሐን መገደላቸውን ከየስፍራዎቹ የደረሱን መረጃዎች አመለክታሉ። በተለይ በእናርጭ እናውጋ በተፈጸመው የድሮን ጥቃት በርካታዎች ናቸው የተገደሉት። በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ገደብዬ በተባለች አነስተኛ ከተማ ዛሬም ሚያዝያ 9 ቀን 2017 ዓ.ም ምህረት እጅግ በርካታ ንጹሃን በድሮን ተገድለዋል። በገለልተኛ አካላት ባይረጋገጥም የአይን ምስክሮች የሟቾች ቁጥር ከ120 በላይ እንደሆነ ይናገራሉ። የሰብአዊ መብት ተሟጋቾች ወደ ስፍራው በመንቀሳቀስ መረጃውን ለዓለም አቀፉ ማህበረሰብ እንዲያሰሙ ጥሪ አቅርበዋል። በተለይ በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብዬ ከተማና የአካባቢ ነዋሪዎች በግፍ በጅምላ መገደላቸው ነው የተሰማ። ይሄ ብቻ አይደለም። ሌላው ተመሳሳይ ግድያ የተፈጸመው በሸዋ ደራ፣ በደራና በአካባቢው በድሮና በከባድ መሳሪያ በተፈጸመ ጥቃት በርካቶች መገደላቸው የተነገረ ሲሆን የሟቾችን አሃዝ እስካሁን በትክክል ማወቅ አልተቻለም። ከዳር እስከ ዳር ግን ለቅሶ ተቀምጠዋል። ይህ ነው በዛሬው ቀን በድሮንና በከባድ መሳሪያ በሰማይም በምድርም በወገኖች ላይ በንጹሐን ላይ ይህ ነገር ተፈጽሟል። ይህን ተከትሎ ከፋኖች ወጣ መግለጫ አለ። የምን መግለጫ ካላችሁን የሐዘን መግለጫ አላቀረብኩትም ለጊዜው። ምክንያቱም ተመልካቾቻችን፣ አድማጮቻችን ላለፉት አንድ ዓመት ከስምንት ወር ተመሳሳይ የሐዘን መግለጫዎችን አነበብን፣ አቀረብን። ለአንድ ዓመት ከስምንት ወር በደብረ ኤልያስ፣ በመርአዊ በተለያዩ ቦታዎች ላይ ተመሳሳይ ግድያ በወገኖቻችን ላይ ተፈጸመ። ላለፉት አንድ ዓመት ከስምንት ወር ሴቶች ተደፈሩ፣ የንጹሐን ንብረት ተዘረፈ፣ በርካቶች ተፈናቀሉ፣ ቤታቸው ተናደር፣ የገበሬው አርሶአደር ማሳ ተቃጠለ፣ ነደደ። መግለጫ ወጣን፣ አነበብን፣ አቀር ነገር ግን ይህንም መመልከት አቃታቸው። ወንድሞቻችን ዛሬ የሆነ ያለውን ነገር ላይ በዚህ ምክንያት ትግሉ የሮሮ መግለጫ እየወጣበት ቀጠለ። ሰባትና ስምንት ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል ሲባል በብዙ ሺህ የሚቆጠር ትምህርት ቤቶች ፈረሱ፣ ጤና ኬላዎች ደቀቁ፣ ሴቶች ተደፈሩ፣ ተጓዦች ታገቱ፣ ወገን ተጨፈጨፈ፣ ክልሉ ደቀቀ ሲባል ሳይቆጫቸው ከዋናው አጥፊ ይልቅ የጎንዮሽ ተፋጠጡ ኋኖች ይኸው ቀጠለ፣ ግድያው በህዝባችን ላይ በወገኖቻችን ላይ ከዋናው ገዳይ ጋር ለመታገድ አንድ መፍትሄ ያስመጣሉ ብለን ተስፋ ያደረግንባቸው ብዙዎቻችን ዋናውን ጠላትተው እርስ በርስ ካልተጠፋፋን አሉ። ስለዚህ ምን ሆነ? አሁንም የሐዘን መግለጫ እያወጣን ቀጠልን ማለት ነው። እጅግ በጣም የሚያሳዝን ነው። ቅድም ስለ ጸሎት ሐሙስ የነገርኳቸው መጀመሪያውም ላይ በሁላችንም ዘንድ የጠፋው ምንድን ነው? መቀባበር፣ ሪስፔክት፣ መደራረግ፣ ራስን ዝቅ ማድረግ ጠፋ። ሁሉም ከበላይ ካልሆንኩ አለ። ሁሉም ከፍ ካላልኩ አለ። ስለዚህ መስማማት በመካከል ጠፋ። በዛ ሌላ ስም ብናወጣለት ሌላ ብናደርገው ሁሉም አለቃ ካልሆንኩ የሚለው ዋናው ነው። ምክንያቱ ያ ነው፣ ትልቁ ችግር። እንሆ ወገኖቻችን እያለቁ፣ ህዝባችን እያለቀ፣ ተስፋ ያደረግናቸው ወንድሞቻችን ደግሞ የጎንዮሽ እየተጠጠዙ ነው። እጅግ በጣም ያሳዝናል። ስለዚህ ይሰማል፣ ይሄ እንኳ ይሰማል። ተሰምቶን ወደ ራሳችን እንመለስ። ይሄ አያድነንም፣ ዋይታ መግለጫ አያድነንም። ብዙ ጊዜ አደረግን። እውነቱ መነገር አለበት። እየደፋፈን እያለባበስን ዝም አለን አይደል? ስለዚህ እውነቱን መናገር አለበት። ሁላችሁንም ነው ይሄን እያልኩ ያለሁት። ዓላማችሁን ስታችኋል፣ መንገዳችሁን ስታችኋል። በእርግጥ ጀግኖች አሉ በመካከል ዝም ያሉ መታየት የለብንም ብለው ፍሬ ይዘው እንደ ማሽላ ያዘ ነበሩ በርካቶች እንዳሉ ይገባል። ነገር ግን ከላይ ከላይ የሚታየውና አጠቃላይ ነገሩን እያበላሹ ያሉት እነማን እንደሆኑ እያየ ነው። ስለዚህ ይህ ነገር መስተካከል አለበት። ወገን እያለቀ ነው። በሐዘን መግለጫ የትም አንደርስም። ሁሌ እያለቀስን የትም አንደርስም። ይሄ ለቅሶ የሚቆመው አንድ ስትሆኑ ነው፣ ስትናበቡ ነው፣ ስተታችሁ ስታረሙ ነው፣ ከእኔ ይቅር ስትሉ ነው፣ እኔ ታናሹኝ እነሱ ይክበሩ ስትሉ ነው። በተረፈ ስለ አንድነት እያወራን አማራ ሕዝብ አንድ እናደርጋለን እያል በየመንደራችን ተሸጉጠን የምናመጣው ነገር አይኖርም። ይህ እውነት ነው። እጅግ በጣም ያሳዝናል። ወገኖቻችንም ነፍሳቸውን ይማርለት፣ ነፍሳቸውን ይማርለት። ያን ሁሉ ጦርነት የሰሜኑን ተሸክመው የአልበቃ ብሎ እንደገና ደግሞ ያሁኑ ጦርነት ተሸክመ አድርጎ የተባሉት ሁሉ አድርገው ተስፋ አድርገው ይህን ሁሉ ያደረጉት ወገኖቻችን አሳዝነ፣ የአማራ ሕዝብ አሳዝናል። ይሄ ይሰማል። እስኪ እያንዳንዳችን ለማለት ነው። ተመልካቾቻችን አድማጮቻችን፣ ወደ ሌሎች መረጃዎች ስናልፍ ተመልካቾቻችን አድማጮቻችን ኮሎኔል መንግስቱ ኃይለማርያም ድምፃቸውን ከዚምባብዌ ሀራሬ አሰምተዋል። ትናንትና መከላከያ ሚኒስቴርና የኢትዮጵያ መገናኛ ብዙኃን አንድ ዜና አሰምተው ነበር፣ ሁላችሁም እንደምታውቁት እርሱም የቀድሞው የፕሬዚዳንት መንግስቱ ኃይለማርያም አውሮፕላን ተጠግና ለአገልግሎት በቃ የሚል አውሮፕላን ሲያሳዩን ነበረ። ነገር ግን ይህ ነገር ትክክል አይደለም በማለት መሰረት ሚዲያ ወይም ፋክት ቼክ ይህ ነገር ይህ መረጃ እየወጣ ያለው በተደጋጋሚ ምናልባት ከሰሞኑ ቅንጡ እና የቪአይፒ አገልግሎት የሚሰጥ አውሮፕላን ሀገር ቤት አገልግሎት ሊጀምር ስለሆነ እና ጠቅላይ ሚኒስትር አብይ አህመድም በዚህ አውሮፕላን ይጠቀማሉ ስለተባለ እሱ ዜና ለማደናገር ወይም ለማደንዘዝ ነው ብሎ አውጥቶ ነበረ አውጥቶ ነበረ ይህም በተመለከተ ነበር ኮሎኔል መንግስቱ የተጠየቁት ለማንኛውም መጀመሪያ ትናንት ኤልያስ ያወጣውን ዛሬ ኮሎኔል መንግስቱ ኃይለ ማርያም ሰጡ የተባለው መልስ በተከታታይ ላበቡ የቀድሞ ፕሬዚዳንት መንግስቱ ኃይለ ማርያም አውሮፕላን ነበራቸውን በማለት ነው ፋክት ቼክ የሚጠይቀው ኢትዮጵያ ቼክ የቀድሞ ኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረ ዳሽ ፋይፍ ወይም ቡፋሎ አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ተሰርቶለት ከ37 ዓመት በኋላ ለበረራ መብቃት መቻሉ በዛሬ ዕለት በመንግስት ሚዲያዎች በስፋት ተዘግቦ ነበር። እነዚህ ሚዲያዎች በዘገባቸው ላይ የቀድሞው ፕሬዚዳንት መንግስቱ ኃይለ ማርያም አውሮፕላን የሚል መረጃ ደጋግመ ሲጠቀሙ ታይተዋል። ይህም በበርካታ ሕዝብ ዘንድ ኮሎኔል መንግስቱ ራሳቸው ብቻ የሚበሩበት ፕሬዚደንሽያል አውሮፕላን ነበራቸው ማለት ነው የሚል ጥያቄን ያጭራል። ኢትዮጵያ ቼክ በዚህ ዙሪያ አንድ ስሜ ይጠቀስ ያሉ የታሪክ ምሁርንና የኢትዮጵያ አየር መንገድን መረጃ ጠይቋል። እርግጥ ነው የመንግስት ሚዲያዎች ሲጽፉት የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን የሚል ሐረግ ተጠቅመዋል። ይህም አሳሳች ነው። ምክንያቱም ኮሎኔል መንግስቱ ለግላቸው ይጠቀሙበት የነበረ አውሮፕላን አልነበራቸውምና፣ እንዳሁኖቹ መሪዎች የውጭ በረራ ሲኖራቸው ይጠቀሙ የነበረው የኢትዮጵያ አየር መንገድ አውሮፕላኖችን ነበር ብለው የታሪክ ምሁሩ ተናግረዋል። አንድ የኢትዮጵያ አየር መንገድ ኃላፊ በአጭር የጽሑፍ መልእክት ለመሰረት ሚዲያ በላኩት ማብራሪያ ይህንኑ ሐሳብ ተጋድተው ይህ ዲኤች ሲ ፋይቭ አውሮፕላን በመንግስቱ ጊዜ በኢትዮጵያ አየር መንገድ አርማ የተቀባና በአየር መንገዳችን ስር ይበር የነበረ ነው። ወዲያው ግን ከአገልግሎት ውጭ ተደርገው ነበር በማለት አስተያየታቸውን ሰጥተዋል። በዚህም መሰረት የመንግስት ሚዲያዎች በዚህ ዙሪያ ባሰራጩት ዘገባ ላይ የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን በሚል ያቀረቡት መረጃ አሳሳች ሆኖ ተገኝተዋል። ከዚህ አቀራረብ ይልቅ የቀድሞ ፕሬዚዳንት ሲጠቀሙበት የነበረ ንብረትነቱ የኢትዮጵያ አየር መንገድ የነበረ አውሮፕላን ተብሎ ቢቀመጥ ትክክለኛ ነበር በማለት አስተያየታቸውን የቋጩት የታሪክ ምሁሩ ናቸው በማለት ኢትዮጵያ ቼክ ገልጾ ነበር። ይህም በተመለከተ የኮሎኔል መንግስቱ ሃይለማርያም ትዝታዎች የሚለውን መጽሐፍ ራሳቸውን በማናገር የጻፈችውና የቅርብ ሰው የሆነችው ጋዜጠኛ ገነት አየለ ወደ ፕሬዚዳንት መንግስቱ ሃይለማርያም ስልክ ደውላ ነበር እና አጭር ጽሑፍ ነገረች። አረጋግጬ እንዲህ ብላችሁ በጠየቃችሁ መሰረት አረጋግጬ ነበር። ይቺ አውሮፕላን የፕሬዚዳንት መንግስቱ ሃይለማርያም ነበረችው ይላላችሁ? አዎ፣ እንደነበረች ራሳቸው ነግረውኛል ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳይሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቂያቸው ነግረውኛል በማለት ገነት አየለ መልስ ሰጠች። ፋክት ቼክ ግን ይህ የገነት ዘገባ አሁንም የተሳሳተ ነው በሚል ይህን አውጥተዋል። ቀላሉ ማስረጃና ማንም በሰከንዶች ጉጉል አድርጎ የሚረዳው ሀቅ አለ። እሱም እሷ በለጠፈችው ፎቶ ላይ የሚታየውና ታድሶ መብረር ቻለ ተብሎ በመንግስት ሚዲያዎች ጭምር ስሙ ተጠቅሶ የነበረው ዴችሲ ቡፋሎ የተባለ የካናዳ ስሪት አውሮፕላን ሲሆን እሷ የምታውራው ስለ ሶቪየት ህብረት አውሮፕላን ነው፣ በማለት እንደ ማስረጃ ሊንኩን አያይዞ አቅርቧል። ስለዚህ በእርግጥ ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረ አውሮፕላን አለ። ያ ግን ገነትም አረጋግጣለች። እሱ ያ ግን ይላል ኤልያስ፣ ትናንትና የወጣው አይደለም። ትናንት የመንግስት ሚዲያዎች ያወጡት የካናዳ አውሮፕላን ነው፣ ከሶቪየት ህብረት የተበረከተውን አውሮፕላን አይደለም እንዳይዛባ አክሎም ምናልባት ገነት ለማለት የፈለገችው በአንድ ወቅት ሶቪየቶች ለኮሎኔል መንግስቱ ሰጥተውት ስለነበረው መሸሻ የሚል ቅጽል ስም ስለነበረው አንቶኖቭ አውሮፕላን ሊሆን ይችላል። እሱ ግን ሌላ አውሮፕላን ነው በማለት መልስ ሰጥተዋል። ጨዋታን ጨዋታ ያነሰዋል እና ስለዚህ መሸሻ ስለተባለ የሶቪየት አውሮፕላን በቅርቡ የሰማሁትም ላካፍላችሁ በማለት ያክላል። ሶቪየቶች ይህን አውሮፕላን ለኮሎኔል መንግስቱ ከሰጡ በኋላ ፕሬዚዳንቱ አልተጠቀሙበትም ነበር። ሙሉ ነጭ የተቀባና ጭራው ላይ የኢትዮጵያ ባንዲራ ያለው መሸሻ ለበርካታ ዓመታት በቢሾፍቱ አየር ኃይል ግቢ ቆሞ ነዋሪዎች ያዩት ነበር። ከዛም ኢህአዴግ ከገባና ሜቴክ ከተቋቋመ በኋላ ሜጀር ጀነራል ክንፈ ዳኘው ይህን የሶቪየት አውሮፕላን ለጠቅላይ ሚኒስትር መለስ ዜናዊ የቪአይፒ አውሮፕላን እንዲሆን እቀይረዋለሁ ማለት ቆራርጠው፣ ቀጥለው፣ ነቃቅለው ሰካክተው ጨረሱ። ከዛ ለበረራ በቁነት ምዝገባ ሲቪል አቪዬሽንን ሲጠይቁ ተቆጣጣሪዎቹ ይሄ ለበረራ ብቁ አይደለም ብለው ፈቃድ እንደተከለከሉና ከዛ በኋላም ቆሞ እንደቀረ ሰምቻለሁ። ከላይ ያለውን መረጃ የጻፍሽው ትክክለኛው የኮሎኔል መንግስቱን ስታዎች የጻፍሽው ገነት አየለ ከሆንሽ መንግስቱ የነገሩሽን ደግመሻ አጣሪው በማለት ምላሹን ይቋጫል። ማለት ነው ስለዚህ ገነት አያለ እርግጥ አጣርታለች። ኮሎኔል መንግስቱን አናግራለች። ኮሎኔል መንግስቱ ምላሽ የሰጡት ስለ ሶቪየቱ አውሮፕላን ነው፣ ከሶቪየት ስለተበረከተላቸው አንቶኖቭ አውሮፕላን። የመንግስት ሚዲያዎች ግን ከትናንት ጀምሮ ወይም መከላከያ እየተናገረ ያለው ስለ ቡፋሮ ስለ ካናዳው አውሮፕላን ነው። የተሳሳተ የተለያየ መሆኑን እንወቅ። ይቺ ነገር ለምንድን ነው ተደጋግማ በብዛት እየተስተጋባች ያለችው? አብይ አህመድ ሰሞኑን በጣም የተራቀቀ አውሮፕላን እየተጠቀሙ ነው የሚል መረጃ መውጣቱን ተከትሎ ያንን ለማደናገር ነው የሚል እንድምታ ነው ያለው። ፋክት ሸክ ባጋራን መረጃ። ተመልካቾቻችን፣ አድማጮቻችን ተከታዩ አጭር መረጃ የፖለቲከኛ ልደቱ አያሌውንና የአክቲቪስት ዳንኤል ብርሃኔን እሰጥገባ የሚያሳየን ይሆናል። ፖለቲከኛ አቶ ልደቱ አያሌው ሰሞኑን አቶ ጌታቸው ረዳ በያዙት አቋም ግር ተሰኝተው ደጋግመው ገልጸዋል። በተለይ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው የተሰጣቸውን ሹመት ከመቀበላቸው ጀምሮ እያሳዩት ባለው አቋም ብልጽግና ጋር በጣም ተገርመው ደጋግመው አስተያየት ሰጥተው ነበር። በዚህ ቅር የተሰኘው አክቲቪስት ዳንኤል ብርሃኔ የልደቱ አያሌው ነገር የጤና ነውን? በየዩቲዩቡ እየዞረ ስለ ጌታቸው ረዳ የሚያለቃቅስበት ምክንያት አልገባኝም ተጀምሮ ያላለቀ ፍቅር አላቸው እንዴ ወደ ኮንፌዴራሊስቶች ግንባር ምን ብሎስ ነበር እንዴ በማለት አቶ ልደቱ አያሌውን ጎንተል አድርጓቸዋል በዚህ ቅር የተሰኙት አቶ ልደቱ አያሌው የሚከተለውን ምላሽ ለዳንኤል ብርሃን የሰጠውታል ስለ አቶ ጌታቸው ረዳ እየዞርኩ ሳይሆን እየተጋበዝኩ ያወራሁት አቶ ጌታቸው ለትግራይ ህዝብ ህልና ተንቤን በረሃ ድረስ ወርዶ የተዋጋ ታዋቂ ታጋይ ስለነበረና ለከፈለው መስዋዕትነትም ትልቅ አክብሮት የሚሰጠው ሰው ስለሆነ ነው። ለእንዳንተ አይነቱ ጦርነቱን ቶሎ ጀምረን እንጨርሰዋለን በማለት ህዝብን ለጦርነት ቀስቅሶ ወደ ጦርነት ከማገደ በኋላ በእናቱ ቀሚስ ስር ተደብቆ ለከረመና ቦርጩን አሳብጠው ብቅላለ የከተማ አውደልዳይ ሰው ከዚያም በላይ ሚሊዮን ወጣቶችን ስላስጨረሰበት ጦርነት መጽሐፍ ጽፎ ለመክበር ለሞከረ የደም ነጋዴ ግን ክብር ስለሌለኝ የሚሰጠህ መልስ የለኝም። አዲስ አበባ ናፍቆ ከሆነ እንደ ወዳጆችህ ማመልከቻ ጽፈህ ተደመር እንጂ እኔን ደጅ መቅኛ ለማድረግ አትሞክር በማለት አቶ ልደቱ አያሌው ቁጣ ዘልመልስ ለዳንኤል ብርሃኔ ይሰተውታል። የድምፃዊ አንዱ ዓለም ጎሳ የችሎት ሂደትን ጋዜጠኞች እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀኒኒ አዱኛ አልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱ ዓለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው በዛሬው ችሎት ፖሊስ የመገናኛ ብዙሀን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃም በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሀን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኙ የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሀን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። ይህን ተከትሎ በዛሬው ችሎቱ የታደሙትን ጋዜጠኞች በዳኛ ትእዛዝ ከፍርድ ቤቱ እንዲወጡ ተደርገዋል። መጋቢት አንድ ቀን ሌሊት ለመጋቢት ሁለት ቀን አጥሚያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዳለም ጎሳ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ እንደሚገኝ ይታወቃል። የፐርፕዝ ብላክ ንብረቶች ለሀራጅ ጨረታ ቀረቡ። ፐርፕዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሀራጅ ጨረታ ቀርበዋል። ብርሃን ባንክ አክሲዮን ማህበር ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸው ንብረቶች በሐራጅ መነሻ ዋጋ ለሽያጭ አቀርበዋቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎች ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከአራት እስከ ሰባት ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ ያቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙበታል። ፐርፕዝ ብላክ ኢትዮጵያ የተሰኘውና በዶክተር ፍሳሸቱ የሚመራው ድርጅት ከአራት ዓመት በፊት በወቅቱ ግምታዊ ዋጋው 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት አክሲዮን ሽያጭ ፈጽሞ ነበር። ሆኖም ድርጅቱ ያቀደው ነገር ሳይሳካና ከመንግስት ጋር አለመግባባት በመፈጠሩ ዶክተር ፍስሀ ከሀገር መውጣታቸው ይታወቃል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘን ዝግጅቶች ማዕደ ዜና ሊከታተሉ ሰብስክራይብ ያደርጉት ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።